አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእኔ ቻናል ተከታታዮች ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋ ሰላም ነው፣ አልሐምዱሊላህ። ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ዛሬም በአንድ ቪዲዮ መጥቻለሁ። ውድ ተመልካቾቻችን፣ እሱ ምንድነው በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ ተጠይቃችኋለሁ። ውድ ተመልካቾቻችን ዛሬ ደግሞ ማዘጋጀው ጅንጅብል እና ነጭ ሽንኩርት እንዴት አድርጋችሁ ፈጭታችሁ አዘጋጅታችሁ ፍሪጅ ውስጥ እንደሚታስገቡ ላሳያችሁ ነው ማለት ነው። ወጦቼ እንደ የምትመለከቱ ይሄ ጅንጅብል ነው። ይሄው ልጬው ቆራልጨው፣ አሁን ልፈጫው ነው ማለት ነው በማሽን እንዴ የምትመለከቱ በማሽን ልፈጫው ነው ማለት ነው። ይሄ ዝንጅብል ነው ማለት ነው ዝንጅብል ለወጥ አዘጋጅተን እንደዚህ ማስቀመጥ አለብን ማለት ነው። ዝንጅብል በጣም ቆንጆ ነው፣ ለወጥም፣ በሻይም ለብዙ ነገር በጣም አሪፍ ነው ማለት ነው ዝንጅብል። እኔ ዝንጅብል በጣም ነው የምወደው። ዝንጅብልና ነጭ ሽንኩርት ከሌለው ወጥ ወጥ አይመስለኝም። ወጥ ራሱ ስሰራ ምግብ ስሰራ ምግብ ምግብ አይመስለኝም ማለት ነው። ዝንጅብል ትንሽ ጠብ ነጭ ሽንኩርትም ሁለቱም መዳነት ናቸው። በነገራችን ላይ በጣም አሪፍ ናቸው ለጉንፋን በሻይ ይጠጣል። ኢትዮጵያ በተለይ የምታውቁ ከሆነ ጅንጅብል ሻይ አለ፣ በቃ አለ አይደለም እና በጣም አሪፍ ነው። በጣም ምን ጅንጅብል በጣም ወዳለው እናቴ ነው ምላቸው። እንደዚህ ጨቅጭቄው ራሱ ማለት ነው። ዝም ብዬ በኩባያ ያርጌ ሻይ በላዩ ላይ አረግና አጠጣለሁ ማለት ነው። በጣም ደስ ይለኛል ማለት ነው እና ይሄ ጅንጅብል ነው፣ ወይንም ደግሞ ጅንጅ ይሉታል ግን ጅንጅብል ነው እኛ የምንለው ማለት ነው። አረቦች ደግሞ ጂንጂ ይሉታል፣ ጅንጅር ጅንጅል ነው፣ ጅንጅ ይላሉ ማለት ነው። ጅንጅ ይላሉ እዚህ ሀገሮች ጅንጅ ነው የሚሉት እና ውድ ተመልካቾች እንደዚህ አርጌ ልጮ አጥቤው እንደዚህ ቆራርጬ እንደ የምትመለከቱ እቃ ውስጥ አርጌዋለሁ የምፈጭበት እቃ ውስጥ ማለት ነው። አሁን በማሽን ልፈጨው ነው ማለት ነው። እንደ የምትመለከቱ ደግሞ እዚህ ጋር ነጭ ሽንኩርት እየፈጨውኝ ነው ማለት ነው። ይሄው እንደምትመለከቱ እኔ ብዙ ጊዜ ነጭ ሽንኩርት ሁሌም መጀመሪያ ልጬ አዘጋጅቼ አስቀምጣለሁ። ሲያልቅብኝ ያው እንደዚህ እፈጫለሁኝ ማለት ነው። ፈጭቼ በእቃ ውስጥ አረጓለሁ ማለት ነው። አሁን አብራችሁ ተከታተሉኝ የውድ ተመልካቾቼ፣ ያው እንደምትመለከቱ ሁለት እቃ አዘጋጅቻለሁ ማለት ነው። ይሄኛው ነጭ ሽንኩርት መጨመሩበት ነው። ይሄኛው ደግሞ ጅንጅብል ፈጭቼ ልጨምርበት ነው ማለት ነው። እዚህ ውስጥ አረግና ከዛ ፍሪጅ ውስጥ አረጋለሁ። ከዛ ወጥ ሲሰራ ማንኛውም ወጦች ሲሰራ ያወጣው እንጨምራለሁ ወይ ማለት ነው። ከተለያዩ ቅመሞች ጋር በበቀደም ነጭ ሹ እንትን በበቀደም በርበሬና ክዝበራ ወይንም ደግሞ ድንብላል ፍሬ ማለት ነው። ድንብላል ፍሬ እንደገና በርበሬ የእኛ አገር የሚትብት የበርበሬ ለኖርማል በርበሬ ለወጥ የሚዘጋጀው በርበሬ ና ከሞን አንድ ላይ ቅመማ ቅመም አድርጌ አንድ ላይ ፈጭቼ ያሳየቻችሁ ነበረ ማለት ነው። ዛሬ ደግሞ ማሳያችሁ እነኝህ ነገር ናቸው እንዴት አድርጋችሁ ፈጭታችሁ ፍሪጅ አስቀምጣችሁ ወጥ ስሰሩ እያወጣችሁ መጨመር እንድምትችሉ ላሳያችሁ ነው ማለት ነው። ብዙዎቻችን እንደዚህ ቅመሞች አናቅም አይደለም ዝም ብለን ያው፣ ብዙ ቤት ቅመም አይኖረም። እኔ ቤት ግን ቅመም አይነት አለ ማለት ነው። ቅመም አይነት፣ እውነቴ ነው ምላችሁ ቅመም አይነት ነው ያለው። እኔ አላህ ብሎ እንዶ አገሬ ገብቼ እንኳን ኖሮ ቢሰጠኝና እንደዚህ ነው በቃ ቅመሜን አዘጋጅቼ ለማስቀመጥ እንደዚህ አዘጋጅቼ ነው ማስቀምጠው ማለት ነው። ኢንሻአላህ በፊትም ነው ወዳለኝ ቅመም፣ የቤት ውስጥ ቅመም ስጠፋ ደስ አይለኝም። ሆኖም ግን ከአንዱ ቤት አንድ ነገር ትማራላችሁ ማለት ነው። ትምህርት ይዛችሁ አንድ በገባችሁበት ቤት የሆነ ትምህርት ወስዳችሁ ትወጣላችሁ። አንድ ቤት ብትገቡ የሆነ ትምህርት ወስዳችሁ፣ የሆነ የራሳችሁ የሚጠቅማችሁ ነገር ወስዳችሁ ትወጣላችሁ ማለት ነው እና ያወቅነው ነገር ይጠቅመናል እንጂ አይጎዳንም። ውድ ተመልካቾች፣ አሁን በጣም ነው ደስ የሚለኝ እንደዚህ ቅመማ አዘጋጅቶ በቃ ቤት ውስጥ ማስቀመጥ በጣም ደስ ይለኛል እና እና ይኸው ጅንጅብሉ ልፈጫውን ወገና። አሁን ግን ነጭ ሽንኩርቱን እየፈጫውኝ ነው አድርጌ ፈጭቸዋለሁ፣ ነጭ ሽንኩርቱ ማለት ነው። አሁን እቃ ውስጥ አድርገዋለሁ እንደምትመለከተው ውድ ተመልካቾች። ያ ውድ ተመልካቾች፣ አሁን እንደዚህ አርጌ ፈጭቸዋለሁ። አሁን እቃ ውስጥ ተጨምረዋለሁ ማለት ነው እንደምትመለከቱ። አሁን መፈጫው ደግሞ አሁን ይሄኛው ነው ማለት ነው። ነጭ ሽንኩርቱ ነጭ ሽንኩርቱ ፈጭቸዋለሁ። አሁን መፈጫው ጅንጂ ነው ማለት ነው። ጅንጂ እፈጫለሁ ማለት ነው። ለመቅረጽ አይመችም።

ጅንጅብሉ እንደዚህ አድርጌ ፈጭቻዋለሁ። እንደምትመለከቱ እንደዚህ አድርጌ ፈጭቻዋለሁ። ጅንጅብሉ ይሄ ጅንጅብሉ ነው። ይህኛው ደግሞ ነጭ ሽንኩርት ነው። ወጥ ከመጣቶቻችን ይሄ ነጭ ሽንኩርት ነው። ይሄ ደስ ፈጭቻለሁ የምትመለከቱ እንደዚህ ጣፍ አድርጌ አስቀምጠዋለሁ ማለት ነው። አይጦቁም ምን አይሆንም፣ ምንም ነገር አይሆንም። ይሄን እንደዚህ አድርጋችሁ ክዳኑ ከድናችሁ ታስቀምጣላችሁ። ምግብ ስሰሩ በምግብ ላይ እንትን እያላችሁ ትጨምራላችሁ ማለት ነው። እንደምትመለከቱ ቃይ ውስጥ አረኩት ማለት ነው። አሁን ደዚህ ከደኝ ፍሪጅ አስገባዋለሁ ማለት ነው።